አንዳንድ መዳሞች እኮ ዓለምን ለራሳቸው የገዙ አይል እንደሆነ ነው የሚታያቸው ማለት ነው። ይህ ቪዲዮ እንግዲህ የሆቴሎችን ባለቤቶችን ብዙዎች ሶሻል ሚዲያ ላይ ተለቆት ብዙዎች ብዙዎችን ያስቆጣ ቪዲዮ ነው ማለት ነው። ውጪ ላይ እንደዚህ ያደረገቻት እች ሴት ቤት ውስጥ ምን እንደምታረጋት ማሰብ መገመት አይከብዳችሁም፣ ማለት ነው። እንደው አላህ ስብሃነ ወተዓላ እንደው ከቤት ሰራተኛነት ያውጣችሁ። ወላሂ ልዓዚም በተለይ በተለይ የምንድን ነው የሳውዲ አረቢያ መዳሞች ውዙ ቢላሂ ሚነሸጣን ረጂም እኔ ግን እኔ ግን አይ ዶንት ስቲ ግን አሁን ሰላም ልበላችሁ ነው፣ ወደ ጉዳይ እገባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ገርስታኑ ግን እቺ ሰላም ሰላም ብያለሁ። ለከዲ ጅማት በአዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይሄን ሰሞን እንግዲህ ትንሽ ጉንፋን ይዞኛል። ለዚህ ነው ለደምጼ ጥራት ይቅርታ እጠይቃለሁ ማለት ነው። በነገራችን ላይ እንደዚህ አይነት ነገር ብዙዎች ብዙዎች ልጅ የሚጠብቁበት ልጅ ቤት ያለበት ቦታ ይደርሳቸዋል ይሄ የእሷ እድል የእሷ እጣም ማለት ነው እጣ ፋንታ እና በነገራችን ላይ ይሄ ነገር እኔ ራሱ ደርሶብኛል ወላሂ ላዚም ያው ልጅ ቤት የምትሰሩ ሰዎች አብዛኛዎቻችሁ ምግብ ቤት ይዟችሁ ይሄዳሉ ከልጆች ጋር ያው እነሱን እንድታግዙ ነው ሌላ ምንም አይደለም በተለይ ይሄ ጫወታ ቦታ ላይ አይደለም መርዶናስ ምናምን እና ይዘሻቸው ይጂ ይሉኛሉ እና አራት ልጆች ሁለት ወንዶች አራት ወንዶች አራት ሁለት ሴቶች ሁለት ወንዶች ናቸው እና ትልልቆቹ አሉ። አሁን ያለበት ሳይሆን ከዚህም በፊት መሰራበት ቦታ ማለት ነው እና መርዶናስ እንትን ስትል ከሹፌር ሹፌርም አለ ከሹፌራቸው ጋር ይዘሽ ሂጂ ነው የምትለኝ። እና ሲሄድ አሁን ለምሳሌ በርገር ምናምን የሚገዛ ለልጆቹ እንትን ምንድን ነው የልጆቹን እንትን ብላ ትሰጠኛለች። ብራቸውም ማለት ነው አስባ አንቺ ግምንት በያለሽ እዛ ስትሄጂ እንትንት ያለች ምናምን የለም። ጣልቤ እንትን ብዬላቸው ኦርድር አድርጌላቸው በቃ ተጫጭ እነሱ በልተው እንትን ሲሉ ና ዝም ብዬ ቁጭ ብዬ ነው። በጣም ይሰማኝ ነበር የሆነ ታውቂያላችሁ አይደለም። እና አንዳንዴ የሆነ ምን አባቱ የምትሉት ነገር አለ አይደለም። እኔ እስከ መቼ ምናምን እና ግን ይሄ በቃ ምግብ ለመብላቱ ሳይሆን የሆነ ነገር በቃ እናንተ ባዳ ናችሁ። ግን ይበልጥ ባድነታችሁን እንድት እንዲሰማችሁ የሚያደርጉት ነገር በጣም ያናድደኛል እና በነገራችን ላይ ከመዳሞች ባባዎች ይሻላሉ። እነሱ ትንሽ የሆነ በቃ አላቅም ስራ ውጭ ሰርቱ ስለሚመጡን ብር ስለሚያመጡ ነው መሰለኝ ለሰው ያስባሉ። እነሱ ቁጭ ብሎ ስለሚበሉ ነው እንጂ መሰለኝ። ሴቶቻቸው ወላ ላዚም ደንቆሮ ናቸው። ደንቆሮ ምንም ነገር። አሁንም ደግሞ እንደዚህ ተሰብስበን ምናምን እንደዚህ ለመዝናናት ስንወጣ አብዛኛውን ጊዜ ልጆቹ የሚያዙት ምንድን ነው፣ እንደዚህ ቡርገር ምናምን ነው። ባልና ሚስት ደግሞ እንትን ነው፣ ምንድን ነው፣ ሩዝ ምናምን ነው የሚያዙት። የሆነ እንደዛ አይነት ነገር ማለት ነው። እና ሰዎቹ ሰውየው አሁን ምንድነው የምትፈልጊ፣ ከኛ ጋር መብላት ነው ወይስ ከልጆቹ ጋር ምናምን ስል ከኛ ጋር ተብላ ትላለች። ቀደማ ማለት ነው። ያው እነሱ የያዙት አንዴ ሩዝ ለምሳሌ አንድ ሳህን ስለሆነ ያው ለእኔ ተብሎ እኮ ሌላ አይታዘዝም ለዚህ ከኛ እኔ ደግሞ እሱ ሰውዬ ካለ አልፈልግም ከልጆቹ ጋር ነው በላ ነው ምላቸው ምለው ማለት ውስጥ አለረደው እንግዲህ የሚለው ማለት ነው። እና እንዲህ ተሰብስበን ለመዝናናት ምናምን ከወጣን ያው ልጆቹ ውጭ ከወጣን በርገር እንጂ ሌላ ነገር አይፈልጉም። ከኛ ጋር ትብላ ሳ ትላለች፣ ቀደማ ማለት ነው። እና በቃ በጣም ይሰማኛል፣ በጣም በጣም ምንድን ለምግብነቱ ሳይሆን በቃ የሆነ እንደ ወይኔ ፈጣሪ ወይ በቃ ብቻ ወላይ ላዝም ብዙ ነገር ነው የምታሳልፉት። እና እች ልጅ ምን ሆነች መሰላችሁ? ሬስቶራንት ነው የሬስቶራንቱ ባለቤት ነው እንግዲህ። ይሄን ቪዲዮ ያው ሬስቶራንት ውስጥ ካሜራ ስትገቡም ስትውጡ አሉ አለ። እና ሬስቶራንት ውስጥ ነው ይሄን ቪዲዮ የተቀረጸው። እና የተቀረጸው በድብቅ ካሜራ፣ በድብቅ ካሜራ ሳይሆን ያው ሬስቶራንት ውስጥ አለ ካሜራ እና ያወጡባት ማለት ነው። ሲያያ በጣም አናዶት፣ የእሷን ፍቃድ እንኳን ሳይጠይቅ እንትን ላይ ለቆታል፣ ሶሻል ሚዲያ ላይ ማለት ነው። ያው እንግዲህ ምግብ ቤት ትገባና ተያዝና፣ እንደምታዩት የኛ ሚስኪን ቁጭ ብላ አይን አይናቸውን ታያለች እሷ ደግሞ ከግራም ከቀኝም ከላይም ከታችም እየቆራረጠች ለልጅዋ ታጎርሳለች። አስባችሁታል? ያዘዘችው ምግብ ብዛቱ። ነገር ግን ያችኛዋ የእኛ ሰራተኛዋ ቁጭ ብላ እጇን አጣጥፋ የኔ ምስኪን እንዴት አንጀቴን እንደበለችኝ ማለት ነው። አይን አይናቸውን ታያለች። ይታያችሁ። ለምግብ ይሄ በቃ ዛሬ በልታችሁ ከማታ ላይ የሌለ አውጥታችሁ እንትን ለምትሉ ለምግብ በዚህ ልክ የምታረጋት ከሆነ፣ በዚህ ልክ የምትጨቁናት ከሆነ ቤት ውስጥ እንዴት ነው የምታረጋት ነው የኔ ጥያቄ። ስንቶች አሉ፣ ምግብ የሌለበት ቦታ እንጀታቸውን አስረው የሚሰሩ። ከዛን ግን ያን ሁሉ ተቃቁሞ ሰርቶ አገር ሲገቡ ለምን በሽታ ላይ ነው የሚወድቁት ማለት ነው? እና በጣም ነው ሚሰ በተለይ በምግብ በምግብ ወላ ሀያዚም በቃ እንዴት ነው አይዶን ነው። እኔ ቃላቱን ቃላት ነው ያጠራኛል። ለምን እኔም ስለደረሰብኝ በቃ ወላ ሀላዚም ምግቡ ጥንቅር ብሎ ይቅር፣ ግን አስተሳሰባቸው፣ እስቲ እኔ አንዳንዴ በጣም ነው የሚገርመኝ ለራሴ እራሱ መፈሰር እስኪ ከብደኝ ድረስ ማለት ነው። ገባቸው ሰው እንዴት በዚህ ልክ ይከፋል ነገሩ። አለማችን እኮ በጣም ብዙ ብዙ እንትን አላት። ደሞ እኮ ምግቡን በልቶ አይጨርሱም፣ ብቻ ስግብግብነታቸው። ቤት ውስጥ እናንተ ስትበሉ እራሱ ሲያዩ እንዴት ነው ምን ያህል በላቸው ነው መሰለኝ። እነሱ እኮ ልክ እንደ እንትን ምንድን ነው ህጻን ልጅ ጡጦ እንደሚጠባ ሀያ አራት ሰዓት ነው እንትን የሚሉት፣ ሀያ አራት ሰዓት ነው የሚበሉት። ነገር ግን ደግሞ እናንተ የሆነ ስትበሉ በቃ እናንተ ከምትበሉ ወስዶ እንደው እዛ እንትን ውስጥ ቆሻሻ ውስጥ ቢጥሉ ደስ ይላቸዋል እና ያሳዝናል። ውጪ ላይ አደባባይ ላይ በእሷ ቤት ሰው አያኝም። በቃ እኔ ብቻ ነኝ ቀረጭ ማውጣት እንችሉ ቪዲዮን እኔ ብቻ ነኝ የፈለኩትን ነገር ማድረግ ብላ ነበር ያሰበችው። ግን አላህ ሱብሃነሁ ወተአላ ደግሞ አንዳንዴ እሱ ሁሌም ከተበዳዮች ጎኝ ጎን ነው እና አንዳንዴ እንደዚህ በአደባባይ ያዋርጃቸዋል ማለት ነው እና ይኸው እንግዲህ በአደባባይ በአደባባይ በማታቀው እንጃ ከዚህም በኋላ እንትኑ ዩጋንዳዊ እንደዛ ምናምን መሰለችኝ ልጅቷ ማለት ነው። እና እርግጠኛ ነኝ የእሷ ኤምባሲዎች ምናምን ሲያዩ ልጅቷን ወዳው ነው የሚያስወጧት። ለምን ውጪ ላይ መቼስ አልበላም እኮ ብትል እንደዚህ ኩርምት ብላ እጇን እንትን ብላ እንደዚህ በቃ እያየች እንትን አትልም። ያኔ አልበላም ያለ ሰውና የተከለከለ ሰው እንደዚህ ራሱ ይለያል። አላ እንደ ሁሌም ለተበዳዮች ጎነ ነው። አላ የስራሽን ይስጠሽ ማለት ነው። እቺ ዱኒያ ምንድነ የሚለው ዱኒያ ደዋራ ይላል። ዛሬ አንቺ ሌናት፣ ነጌ እሷ ላይናት። አንዳንድ ሰው በቃ ሚሞት ሞት ያለ አይመስለውም። ነጌም ያገኘውን ገንዘብ የሚያጣ አይመስለውም ነጌ የሚታመም አይመስለውም። በቃ ነጌ እቺ ሰራተኛ ያለችበት ቦታ እሷ እንደማትሆን ምንም እርገጠኛ አይደለችም። ነገር ግን ዛሬ ብር ስላለን ብቻ በቃ እንትም ማለት አለምን መግዛት የምንችል የሚመስለኝ ብዙ ሰዎች አሉ። ምንቸገርም አይመስለን በቃ ይሄ አካላችን የሚጎል ማይመስል እኛ ራሱ የአላህ እንደሆንን አደራዎች እንደሆንን ራሱ ማያቅ ሰው በጣም ብዙ ሰው አለ። እኔ ተኝቼ እኮ ጠዋት ልነሳ ልነሳ ምንም አቆ ታሪክ የለኝም። እኔ የራሴ አይደለውማ የሰው እንትን ነኝ። እዚህ ምድር ላይ ስኖር አደራ ነኝ። በቃ እኖር አለው ያዘዘኝን ሰራ አለው ሞታለው፣ አለቀ። ለዚህ ዘላለም ሚኖር የለምና እንደዚህ አትስገበገቡ። ለማንኛውም ነገ በሌላ ቪዲዮ እስክንገናኝ ደረስ ደና አኑልኝ። ሰላም አለይኩም።